አረበኛ ትርጉም በአማረኛ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የነጁ ዩቲዩብ ቤተሰቦች፣ ዛሬ እንግዲህ በክፍል አንድ መቶ አንድ ተገናኝተናል። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረው የሚቆዩ። ያው ዛሬም የምንማረው አረበኛ መግባቢያ ቋንቋዎች እነርሱም ነው። ዛሬ የሚጀምረው ከዚህ ነው። እስከ መጨረሻዋ አብረውን ይቆዩ። ኢብዳ ኢብዳ፣ ጀምር። ኢብዳይ ኢብዳይ ኢብዳይ፣ ጀምሪ። ኢብዳው ኢብዳው

ሐውል ሐውል ሞክር ሐውል ሞክር በነገራችን ላይ ሐውል ሌላም አረበኛ አለው። ምሳሌ ሐውል ሊ ፍሉስ ሐውል ሊ ፍሉስ ብንል ብር ላክልኝ፣ ሐውል ሊ ፍሉስ ብንል ብር ላክልኝ የሚሆናል። ይሄ ግን ለዛሬ ነው። ያው አረበኛ ብዙ አይነት ስለሆነ በሌላ በሌላም ስለሚተረጎም ነው። ሐውል ሞክር። ሐውሊ ሐውሊ፣ ሞክሪ ሐውሊ ሞክሪ። በነገራችን ላይ ምሳሌ ሞክሪ ሌላም አለው። ጀርብ፣ ጀርቢ፣ ጀርቡ ብንል ሞክር፣ ሞክሪ፣ ሞክሩ ይሆናል። ለዛሬ ግን ይህንን ነው። ሐውሊ ሞክሪ። ሐውሉ ሐውሉ፣ ሞክሩ ሐውሉ

ጀምዑ ሰብስቡ። ሌላም አረበኛ አለ ሰብስቡ ለማለት ጀንዲ፣ ይህንንም ይጠቀማሉ። ለዛሬ ግን ጀምዕ በሚለው ነው። ጊስ ጊስ ለካ ጊስ ለካ ጊሱ ጊሱ ለኩ ጊሱ

አድርቂ ነሽፊ አድርቂ ነሽፉ ነሽፉ አድርቁ ነሽፉ አድርቁ ከርጅ ከርጅ አውጣ ከርጅ አውጣ ከርጅ

ክተፊ ገጥዑ ገጠዑ ክተፉ ገጠዑ ክተፉ። የዛሬው ክፍል መቶ አንድ ም ይመስል ነበር። በክፍል መቶ ሁለት እስከምንገናኝ ነው። ዩቲዩብን ላይክ፣ ሸር፣ ሰብስክራይብን በማድረግ አብራችሁን ስለቆያችሁ አመሰግናለሁ። አሁንም ያላችሁን አስተያየት በኮሜንት ጻፉልኝ፣ አያለሁ፣ አነባለሁ። በነገራችን ላይ አረበኛ ሁሌም እንደምላችሁ በየአካባቢው ብዙ አይነት ነው እና ደግሞ አንዱ ቋንቋ ብዙ አይነት ትርጉም አለው። የማውቀውን አስተምራለሁ፣ የማላውቀውን ደግሞ እማራለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። መልካም ቀን።